ኢትዮጵያ እንደ ሀገር ዕድሜ የጠገብ ናት። ዛሬ በዓለም ላይ ያሉ አብዛኞቹ ሀገራት እንደ ሀገር ሳይታወቁ ኢትዮጵያ ስነ መንግስት አዋቅራ በሕግ የምትመራ ነበረች። የመላው ጥቁር አፍሪካውያን የባርነት ሰንሰለት የነበረውን ቅኝ ግዛት በተጋድሎ አልቀበልም በማለት ብቸኛዋ ሀገር መሆኗም ጎልቶ ይጠቀሳል። ታዲያ ለሰንደቋ ክብር ለሉዓላዊነቷ ደግሞ ዘብ ለመሆን በየዘመኑ ቁጥራቸው አያሌ የሆኑ አርበኞቿ የህይወት ዋጋ ተከፍሏል በዚህ ሁሉ ውስጥ ከሚጠቀሱት መካከልም የኢትዮጵያ የጦር ስርዓት አንዱ ነው ፊታውራሪ ሀብተ ጊዮርጊስ ይባላል ፊት አውራሪ ፊት ወደፊት ፊት ሆኖ ያለው አውራሪው ፊት አውራሪ ስሙን ስትመለከች እራሱን በራሱ ይገልጣል የጦሩ አለቃ ማለት ነው በዛ ጦር ሜዳ ላይ የሚሄደው የሚዋጋው፣ ትዕዛዙን ወታደሩን የሚያሰባስበው ከፊት የሚቀድመው ፊታውራሪ ነው። ቀኝ አዝማች ሲል በቀኝ በኩል ያለ የጦር መሪን ማለት ነው። በግራ እንደዚሁ ግራ አዝማች ይባላል። የሺ አምበል ሺዎችን መራ የሺ አለቃ የመቶ አለቃ እንዲህ እያሉ አሁን ያለንበትን የጦር አደረጃጀት በራሳችን እንትን የተጀመሩት ዳግማዊ አጼ ቴዎድሮስ ናቸው። የታሪክ ጸሐፊው በቃሉ አጥናፉ አርበኝነትን ሲበይኑት በነፃነት የተጋድሎ ዘመን ፋሽስትን የተዋጋ የፋሽስትን ስርዓት ተቃውሞ ለፋሽስት ስርዓትና አገዛዝ ያልተንበረከከ ያላጎበደደ ኢትዮጵያዊ ዜጋ ሁሉ አርበኛ ነበር ይሉታል። ታዲያ ይህ አርበኛ አሁን እንዳለው አይነት ወጥ የደንብ ልብስ ለብሶ ባይዋጋም ከነገስታቱ ጀምሮ ተጀምሮ በተዋረድ ህዝቡ የሚለይበት የክብር ልብስ እንደነበር የታሪክ ምሁራን ያስረዳሉ። የነገስታት ካባ ከአርበኞቹ ካባ ይለያል። የነገስታት ካባ ባለ አራት ላንቃ ነው። የካህናቱ ባለ አምስት ላንቃ ነው። ራሶች የሚለብሱት ልብስ ራሶች የሚለብሱት ካባው ካባው አንድ የራስ አክሊል ሊያደርጉ ይችላሉ የወርቅ የብር ሁለተኛ ካባ ሙሉ በወርቅ የተዘመዘመ የወርቅ ዝምዝም፣ ማለት ይሄ እንትኑ ቁልፎቹ ሁሉ የወርቅ ያለበት የሚለብሱ ይችላሉ። ጎራዴ፣ እንደዚህ አይነት አልባሳቸው በሙሉ ያላቸው ሊኖር ይችላል። ወታደሩ የሚለብሰው እጀ ጠባብና ሸሚዝ ነው። መብሩክ ከሚባል ጨርቅ እንደ ካኪ ወይም እንደ ነጭ ከዛ ነው የሚሰፋው። ልብሱ እስከ ጉልበት ድረስ ነው ሸሚዙ። ወደ ጦር ሜዳ ሲሄዱ የኩታው ጋቢው ምናምን አይኖርም። የትላንት አርበኞችን ታሪካዊ ዳራ ማጉላት ዛሬ ላሉ የኢትዮጵያ ፈተናዎች መሸጋገሪያ ጉልበት ማድረግ ግድ የሚልበት ወቅት ላይ ነን ያለው ደግሞ የፊልም ባለሙያው ሚካኤል ሚሊዮን ነው። አርበኞችን ስናወሳና ስናነሳ ትውልድ ለቀጣይ አርበኛ የሆን ዘንድ ማብቃት ላይ የተመሰረተ መሆን አለበትም ብሎናል። አሸናፊነት ራስን በመልቀቅ አይሆንም። አባቶቻችን እናቶቻችን አርበኞቻችን ያንን የአሸናፊ ልብ የያዙት ኩሩ ማንነት ስላላቸው ነው። በራሳቸው ነገር ፍጹም የሆነ ኩራት አላቸው፣ ጥርጣሬም የለባቸው። ስለዚህ ያንን ነጻነት ነው ይሉታል፣ ነጻነት። ስለዚህ ያንን የማስከበር ፍላጎት የላቸውም። ለዛ ይሞታሉ። የሚሞቱለት ነገር ደግሞ ሁሌ አሸናፊ ያደርጋል። ስለዚህ ጀግና ጀግናና የጀግና ማንነት ሰጥተውናል። ምንድን በፍጹም ኩራት ሚያዝያ 27 1933 ዓ.ም የአርበኞች የድል ታሪክን ስናከብር ለአሁኑ ትውልድ በጋራ በመስራት ውጤት ማምጣት እንደሚቻል ትልቅ ማሳያ መሆኑን፣ እንዲሁም አርበኝነትን የዛሬውን ትውልድ ለነገ የምንቀርጽበት እሴት ነው ሲሉ የታሪክ ምሁራኑ ይገልጹታል።